ቅድስቴ መሐሌትን አጋለጠቻት ብሩኬም ብለሽ ብለሽ ለዛውም ሃይማኖት እኮ ስትሞት ልጄን ሀደራ ብላ ነው የሞተችብኝ እኮ ሚስቴ ብለሽ ብለሽ በልጄ መጣሽብኝ አሁንስ አበዛሽው ብሎ ብሩኬ መሐሌትን ላትመለሲት አድርጎ አሰናበታት የሚገርማችሁ ነገር በጣም መሐሌት በጣም ጨካኝ እንዲሁም ደግሞ ምሳሌ ለመግደልና ምሳሌ ለማስወገድ የምታደርገውን ጥረት ሁላችንም ቪዲዮን ተመልክተናል ግን ለጥቅም እያልን እንደዚህ አይነት ድርጊቶችን ባናደርግ ጥሩ ባይ ነው እላለውኝ እላለሁኝ ምክንያቱም አሁን ላይ ማለት ነው የሚገርማችሁ ነገር በቃ ምሳሌን አስወግዳ ያለውን ንብረትና መኪናውም ከተሸጠ በኋላ እኩል ለመካፈል ነው የምትጓጓው እንጂ ትዳሯን ወይም ደግሞ ለወደፊት በፍቅር ለመኖር ምንም አይነት ሀሳብ እንደሌላት ሁላችንም የተረዳ ይመስልናል። ስለዚህ አሁን ላይ የምታደርገው ሴራ በጣም ከባድ ሆኖ እየታየ ይገኛል ማለት ነው። ሰላም ሰላም! ውድና የተከበራችሁ በእያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር ሰብስክራይብ ማድረግ አትርሱ። እንዲሁም አገራችንን ሰላም ያደርግልን እላለሁ ማለት ነው። የማህሌት ተንኮል እንደቀጠለ ነው። አሁን ላይ ብሩኬ እውነታውን ቅድስት ከነገረችው በኋላ አላስቻለውም። በተኙበት ስለ ምሳሌ እያወሩ ነበረ። ነገር ግን ብሩኬ ደግሞ እንዴ ምሳሌ እኮ ልጄ ናት፣ እኔ ከምንም በላይ ናት ለእኔ። ለዛውም ደግሞ ይሄ ቤት እኮ ቤቱን የሰራችም የምሳሌ እናት ሃይማኖት ናት። ሃይማኖት ደግሞ ስትሞት አደራ ብላኛለች እና የሐደራ ልጄ ምንም እንድትሆንብኝ አልፈልግም። አሁን ብር ከማጣቴና ብሩም ደግሞ ለሕክምና ያለ መድረሱ የተነሳ ልጄ ልትሞትብኝ ነው ብሎ እሷን ሰው ብሎ ሲያማክራት እና ምን ላደርግልክ ደግሞ የሞተ ሰው አደራ ምን ያደርግልሃል ብሩኬ አለችው። እንደዛማ አትበይ እንደዛማ አትበይ ምሳሌ እኮ የሀደራ ልጄ ናት። ምን አስበሽ ነው አንቺ ግን ምን አይነት አንጀት ነው ያለሽው? በጣም በጣም አዝናለው በጣም ጨካኝ ነሽ በጣም በጣም ሲበዛ ጨካኝነሽ አላት። ማለትን ማለት ነው። አይ እንግዲያውስ እኔ ጨካኝ አይደለሁም፣ ግን እኮ የሞተ ሰው ሀደራ ቢሰጥ ባይሰጥ ምን ይጠቅመሃል? አሁን እኔ የምለውን ብቻ አድርግ። መኪናውንም ደግሞ በጣም ጓደኛ ጥሩ ሰው ነው። ተስማምታችሁ የጨረሳችሁ ይመስለኛል። ስለዚህ ቤቱንም ደግሞ አሳድሽ እሸጣለሁ ብለሃል ስትለው፣ አዎ እኮ የመኪናውንማ ጉዳይ ጨርሻሉ። ቤቱ ደግሞ ከታደሰ በኋላ በደህና ዋጋ እንሸጠዋለን አለ። ከዛ እያወሩ እያለ ግን እኮ ቤቱ፣ መኪናውም ከተሸጠ ልጄን በምንድን ነው የማሳክመው? ደግሞ ብሩ ካልበቃኝስ ምን መሆን አለብኝ? ምን ማድረግ አለብኝ? እባክሽን መሀሊት ለምድሮ ማትረጅኝ። አንቺ ግን እኔን ሳይሆን ብሬንና መኪናዬን እና እቤቴን ብቻ ነው የምትፈልጊው። ነገር ግን እኔ አንችን ያገባውሽ ጥሩ ሚስት እንድትሆኝኝ፣ እንዲሁም ደግሞ የምሳሌ እናት ስትሞት ሐደራ ሰጥታኝ ስለሞተች ልጄንም እንድትንከባከብልኝና የወደፊትም የልጆች እናት እንድትሆኝልኝ ያገባውሽ። ነገር ግን አንቺ አሁን ላይ የምታስቀድሚው መኪናውንና እንዲሁም እቤቱን ያለኝን ንብረት ብቻ ከተሸጠ በኋላ ለመካፈል ነው ሃሳብሽ። ያ ማለት በእኔና በአንቺ መካከል ፍቅር የለም ማለት ነው እና በዚህ በዚህ የተረዳሁሽ ሲላት እና ታዲያ እንዴ፣ ተነጋግረናል እኮ እኔ እናንተ እኮ ስንፈራረም ማለት ነው፣ ስንፈራረም ንብረት የጋራችን እንደሆነ እኩል የመካፈል ግዴታ እንዳለብኝ እሱን እንዳትረሳ። ስለዚህ እኔ አያገባኝ ማለች እንዴነሽና? ለዛ ነዋ ታዲያ፣ በምግብ ፈንታ መድኃኒት፣ ለምሳሌ ሰተሽ ከሞት አፋፍ የተረፈችው ለዛ ነዋ። ዶክተሩ ልጅቷ እኮ ተመርዛለች በምግብ ያለኝ አለና፣ በጣም ፌን ተነቅሎ ስለነበር በነገራችን ላይ ብሩኬ በጣም ነው ምሳሌ ነው የሚወዳት። በቃ ምን ልበላችሁ በጣም ይወዳታል። በጣም ብለሽ ብለሽ በልጅ የመጣሽብኝ አለ እና ሲጣረጋት ምክንያቱም መሀሌት ለጥቅም እንጂ ለትዳር ወይም ለወደፊት ብላ የምትኖርበት ምንም አይነት ምክንያት እንደሌላ ተረዳ። እናም ሲቀጥል ቅድስት በጣም ጥሩ ልጅ ናት። መሀሌትን ያለውን ነገር እውነታውን ከእሷ ከሰማች በኋላ መሀሌ ደግሞ ቅድስት ስታስጠነቅቃት፣ ቅድስት ደግሞ አይ ምንም የተፈጠረ ነገር የለም ብላ አውቃ ዝም አለች። ግን እያንዳንዱን ነገር የምታደርገውን ስራ፣ በተለይ እህቷ ደግሞ ጭራሽ ከእሷ የባሰች ክፉ ናት። እህቷ ይፍራታ በስማ የሌለ ክፉ ናት። እንደውም እንደዚህ አይነት ነገር ስታወራ እንደ አጋጣሚ ቅድስት ስትሰማ ቆይ አንቺ ምን አይነት ጨካኝ ብትሆኝ እንዴት እንደዚህ ትያለሽ? ምናምን ስትላት፣ ቆይ አንቺ ማንሽና ብላ በጥፊ ያለቻት የእፍራታ ማን ቅድስትን ከሰ ቅድስትም ተናዳ ስለነበረች በጥፊ መታቻት መልሳ ማለት ነው፣ የማሃሊትን እህት ማሃሊት አንቺ ምን ብትደፍሪ ነው እህቴን የምትመቻት ብላ በጥፊ የሚገርማችሁ ነገር ሰራተኛዋን ቅድስትን አለቀሰች። ቅድስት የሚገርማችሁ ነገር ስታሳዝን ከዛም በኋላ አለቀሰች እያለቀሰች ቀን ሙሉ ዋለች። እናም ብሩኬ ከስራ ሲመጣ ምሳሌ ለብሩክ ነገረችው፣ ዛሬ ቀን ሙሉ ቅድስት እያለቀሰች ነው ያለችው። አባዬ ምን እንደሆነች እኔ አላቅም፣ እስኪ ግባና ጠይቃት ስትለውም፣ እሺ ምሳሌ ልጄ እጠይቃታለሁ። ምን ሆና ነው ደግሞ ሲልም፣ መሀሌ ደግሞ ጠግባኗ አውጣና አባርልኝ ከቤቴው። እዚህ ቤት ወይ እሷ ትኖራታለች ወይ እኔ እኖራለሁ ስትል ማህሌት ተረጋጊ እንጂ ቅድስት እንደዚህ አይነት ሰው እኮ አይደለችም ለምንድነው ነው ለመረዳት የማትሞክሪው? ግን ምሮ የምትበሳቸው ይሄናል እና ቅድስትስ ምን ሆና ነው በምን ምክንያት ነው የምታለቅሰው የተፈጠረ ነገር አለ እንዴ እስቲ ምታቂ ከሆነ ምሳሌ ንገሪኝ ሲላትም ምሳሌ አይ አባዬ እኔ የማውቀው ነገር የለም ግን ቀን ሙሉ ስታለቅስና ስታነባ ነው ያለችው ስትልም እስኬጅ ልጠይቃት ብሎ አቅፎ አይዞሽ ብሎ ሲያባብላት እዛ መሐሌት እንደ እንዳጋጣሚ በሩን ከፍታ ስትገባ እያባባላት ነው። ምን ሆነች ነው የሆንሽውን ነገር ነገሪኝ ስትልም ጋሼ እኔ የምነግር ብዙ ነገር አለ እያለችም ስታወራ መሐሌት ቆማ እያዳመጣቻት ነበረ። በሩን በርግዳ ገባች። በሩን በርግዳ ባገባ ያለውን ነገር ያለውን ነገር በሙሉ ትነግር ነበረ። በምን ምክንያት እንዳለቀሰች ለምን ክላስ ውስጥ ገብታ እንደዛ እየሆነች እንዳለች ያለውን እውነታ ለመናገር ተዘጋጅታ ሳለች ማለት በአጋጣሚ ገብታ ምን እየሰራችሁ ነው? ቆይ ብለ ብለ ጭራሽ ከሰራተኛ ጋር ቆጭ ለታወራለ ብላ ልትበላው ልጁ ከዛ ነባክሽን ማለት ተረጋጊ፣ ይቺ ልጅ በምን ምክንያት እንደዚህ የምታለቅሰው ምን አድርገሻት ነው? መቼም አንቺ እንደዚህ ታደርጊያለሽ ብዬ አላስብም፣ ጥሩ ትመስይኝ ነበር ሲላትም ኧረ እኔ ምንም አላረኳትም ለራሷ ነው የምታለቅሰው፣ ጭራሽ አልነኳትም ብላ ግግም በስተመጨረሻም ጋሼ እኔ የምነግርህ ብዙ ነገር አለ፣ ግን ሌላ ጊዜ ነው። ሁልጊዜ ለመንገር አስባለሁ፣ ግን የተለያዩ እንቅፋቶች እየተፈጠሩ አልተመቸኝም። ስለዚህ ያለው ነገር እውነታ በሙሉ ፍርጥርጥርጥ አድርጌ ነው የምነግርህ ስትለው፣ እስክሰማቸው እኮ እያለሁ ቶሎ ንገርኛ አላት። ከዛ ያለውን እውነታ ስትነግረው ነው በተኛበት ማሌት እንዲፈትና ሲጠይቃት፣ እንዴ ለምን ታዲያ ድብ እናትልም እኔ ምን አገባኛል አለች። እና ምሳሌ ስትሞት፣ ምሳሌ በሞተችበት ነው አንቺ የምትኖሪው ምሳሌን እንደዛ ማካልሽ በፍጹም። አንቺ ከእኔ ጋር አትኖሪም። አንቺ ራስሽ አታስፈልግኝም። አስቀድሜ አንቺን ነው ማጠፋሽ ብሎ ሲጥ፣ በተኛችበት ሲጥ አደረጋት። ምክንያቱም ስራዋ ነው፣ ተንኮሏ ነው። ይሄና የተንኮል ጥግ። በስማም ለምን አስፈለገ ሲጀመር? ማለት ነው እኔ ምለው አረ፣ ከእንደዚህ አይነት ከጨካኝ ከእንጀራ እናት እንደው ፈጣሪ ይጠብቃቸው። አሉ እንደዚህ የሚጨክኑ በነገራችን ላይ የገዛ ልጆቻቸውን እየተንከባከቡ ግን እንደዚህ አይነት ነገር ልጃቸው ካልሆኑ ብዙ እንደዚህ አይነት ነገር የሚፈጠር ነገር አለ። ግን ይሄናል በዚህ ደረጃ የሚጨክን እንጀራ እናት ይኖራል ብዬ አላስብም። በእርግጥ አለ፣ ግን በዚህ ደረጃ የሚጨክን እንጀራ እናት ይኖራል ብዬ አላስብም። ከባድ ነው። የምሬን ነው የምላችሁ። እና በነገራችን ላይ ድራማው ምርጥ ነው፣ አስተማሪ ነው። እዚህ ጋር መሀል የት በጣም ጨካኝ ሆና ነው የምሰራው በጣም የሌለ ጨካኝ በቃ ምሳሌን ለማጥፋት፣ ምሳሌ ከሞተች በኋላ ደግሞ ንብረቱ ተሽጦ ከብሩኬ ጋር እኩል ተካፍላ ህይወቷን ለመኖር እንጂ ትዳሯን ረሱ ለመቀጠል ምንም አይነት አላማ የላትም። ይሄን ደግሞ ከጎኗ ሆና የምታበረታታት እህቷ ናት። ዘግይተሻል። ደግሞ እኔ እምልሽ ምሳሌን ለመግደል አላሰብሽም? ለምን አታጠፊያትም? በጣም ዘገየሽ እኮ እረ ጉድ! ምን አይነት ምክር ነው ግን? የእውነት እንደዚህ የሚሆኑ አሉ በገሃድ። አሁን እዚህ ጋር ብዙም ጊዜ ድራማ ሲያስተላልፉ ያው ለእኛ ትምህርት እንዲሆን ነው። በነገራችን ላይ አሉ፣ የእንጀራና ጫካኞች አሉ፣ ምግቡ የሚከለክሉ የሚገርማችሁ ነገር ምሳሌ በጣም ያሳዘነችኝ፣ እማዬ አለቻት፣ ትምህርት ቤት እየወሰደቻት ነበረ። እማዬ ስትላት፣ ምን ፈለግሽ አለቻት። አባዬ እኮ እንደዚህ አይነት ነገር ይገዛልኛል ግን አንቻም ድምቅ እንደስተሽልኝ አታውቂም ለምን አለቻት። ይሄንንም አቲቪ ብላ ከእጇ ነጥቃ አርጋ ወርውራ ጎትታ ትምህርት ቤት አስገብታት መጣች። ከዛ ደግሞ በሁለተኛው ቀን እማዬ ትናንትና እኮ የአስር ሺው እንጀራ ላይ እኮ ወጥ የለውም ደረቅ ነው። ግን እኮ እናቴ ብትሆን እኮ በስነ ስርዓት ታስርልኝ ነበረ። ግን አሁን እናቴ የለችም። ግን ለምን እንደማያ ትሆኝልኝም ስትላት ቆይ አንቺንም ከእናትሽ ጋር ነው የምቀላቀለው። እዛው ትሄጃለሽ አላለቻትም። ከዛ ደነገጠች፣ ምሳሌ ደነገጠች። እንደዛ ስትላት ቀጥ ብላ መታ። ለማን ነው የምትናገረው? ለቅድስት። ቅድስት ደግሞ ቅድስት ደግሞ መሀሌት ምሳሌን ለመግደል እንደምታስብ። እንደውም የሚገርማችሁ ነገር ኤፍራታና ማህሌት ምሳሌ ለማጥፋት በጣም ብዙ ጥረት አድርገዋል። ከአንዴም ሁለቴ መርዘዋታል። ራሷን ስታለች ሆስፒታል አስገብተዋታል። ብቻ አልተሳካላቸውም እንጂ እና እንዳልኳችሁ የመሀሌትና የመሀሌት እህት ሴራቸውን ለማሳካት ጥረት ያደርጋሉ። ግን መቼም አይሳካላቸውም። ምክንያቱም እውነታውን በሙሉ ብሩኬ ስላወቀና እንዲሁም ደግሞ አሁን ላይ ቅድስትም ስላወቀች በጣም ደስ ብሎኛል። ለዛሬ ይዤ መጣሁት ቪዲዮ ይህን ይመስላል። እንደተለመደ አስተያየታችሁን በኮሜንት አስቀምጡ። ስለምታበረታቱኝ እጅግ አርጌ ከልቤ አመሰግናለሁ ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ባይ ባይ።